ሲታየው ከጀርባ ከጠዋት ጀምሮ ቄሮዎች ቀሬዎች፣ አባገዳዎችም ሰሞኑ ሳምንቱም ማለት ይቻላል ክፍለ ከተማ በጣም ደመቅ ብላ ነው ያለችው። ከጠዋት ጀምሮ እንግዶቻችን ፈን እያደረጉ እየተዝናኑ ኢሬቻን ኢሬቻ እያደረጉ የአንድነት የወዳጅነት የፍቅር እንዲሆን እኛም እየተመኘን ስለሆነ ኢሬቻ ደግሞ ፈጣሪን የምናመሰግንበት እኛ ብቻ ሳንሆን ፈጣሪያችንን የሚያመሰግኑበት ደግሞ ይህ ባህል በጣም ደሳለን። ስለዚህ ሁላችሁም ከእኛ ጋራ መንጫወት እኛም መንጫወት ደስ ይላል። ከታች ጀምሮ እስከ እሬቻ ቦታ ሰው በ በእልልታ በደስታ በፈገግታ እየተቀበለ ነው ያለ። በጣም ደስ ይላል። የዘንድሮ እሬቻ ከፍ የማረገው ከአባይ ግድብ ጋራ ስለ አንድ ቦታ ስለ በአንድ አመት ውስጥ በአንድ ወር ውስጥ ስለ አበቃ፣ ለዛ ነው ለሚቀጥለው አመት ደግሞ ከዚህ የበለጠ የእኛ ትውልድ ልጆቻችን ከዚህ የበለጠ የሆነ ነገር ይዞ ይመጣሉ። እሬቻ ገና ወደዚህ መንገድ ስንጀምር ነው ኑር እያሉን እያከበሩን፣ ያከበሩ ነው እንትን እያሉ ምናምን እየሰጡን ደስ ብሎ ነው ያለፍ ነው ማለት ነው። ስንመጣ የባሰ ደስ ይላል፣ ደምቃል፣ ድምቀቱ በጣም እጥማል። እሬቻ ያው የአንድነት፣ የፍቅር፣ የሰላም፣ የምዝጋና በዓል ነው። እንግዲህ አንድ ስንሆን አንድነታችን ስጠነክር አንድ ስንሆን ትልቅ ነገር መስራት እንደምንችል አይተናል። ሕዳሴ ግድብን ያለምንም እገዛ ያለምንም ድጋፍ በራሳችን ወጪ በራሳችን ኃይል በራሳችን እውቀት በራሳችን ቴክኖሎጂ መጨረስ ችለናል። ይሄ ሁሉ የመጣ አንድ በመሆናችን ሁሉም ተባብሮ አንድ ላይ በመቆሙ ነው። እና እሬቻ ደግሞ ያንን ነው የሚሰብከው ያን ነው የሚያስተምረው። እሬቻ ማለት አንድነት ነው። አንድ ስንሆን አገራችን ወደ ከፍታ ማሳደግ የምንችልበት ምልክት ስለሆነ አንድንን፣ እንፈቃቀር። በጋራ ከሆን ሀገራችን መቀየር እንችላለን የሚል መልእክት ነው ያለኝ። እኛ እንግዳ የምንቀበለን አክባሪዎች ብቻ ሳንሆን እንግዶችን የተቀብለን እንኳን በሰላም መጣችሁ ብለን እሬቻ በዓል ትርጉሙን በምሰጥ ረገድ ከየአቅጣጫው የሚመጡትን እንግዶች ለመቀበል በጋራ መስራት አለብን እኔ በጣም በጣም በጣምከምንም በላይ ማለት ነው በጣም በጣምከምንም በላይ ይሄ እሬቻ በዓል የኦሮሞበዓል ብቻ ሳይሆን የሁሉም ሁሉም ብሔር ብሔረሰቦች አካትቶ አካቶ ማያት የሚገባ ነው ማለት ነው። ምክንያቱም የኛ ደስታ የሁሉም ደስታ ነው። የኦሮሞ ብቻ ተብሎ አይደለም የተፈጠረ ማለት ነው። ነገር ይሄ እንደ ቱሪስት ከውጭ ሀገር ራሱ መጥቶ የኛ ጋር ቱሪስት አድርጎ ያያዩት ስለሆነ ከውጭ ሀገር እዚህ ኢትዮጵያ ውስጥ ያሉት ሰዎች በጣም የኛን ማልክቶ አርጎ የእኛ ጋር አስተዋጽኦ በጣም ጉጉት ከኛ ጋር እንዳለው በዚህ ሁኔታ ራሱ እኔ ማረጋገጥ ይችላሉ ማለት ነው። ስሜቱ ወላሂ እዚህ ላይ ያየሁት በጣም በቃ ይሄ ነው ብዬ ለመግለጽ አልችልም። ከብዙ አካባቢዎች የመጡት ጥሩ አቀባበል አለ። በጣም በቃ እየጨፈርን ደስ እያለን ጥሩ ሰዓት እያሳለፍን ነው የምንገኘው።